ነውር የሚባል ነገር አጣን። ያሳጣን ትልቁ ነገር እሱ ነው፣ በቃ ምንም፣ ይሄ ነውር ጌጡ የሆነ ትውልድ ፈጠረ፣ በቃ ባንዳነትን በአደባባይ መፎከሪያ ያደረገ ትውልድ ፈጠረ። አንደኛው ያሳጣን እሱ ነው፣ በቃ። ከዚህ በመለስ የምንለው ፖለቲካል ቦታም ላይን አሳጣን። በቃ ከዚህ በታች አንወርድም ማለት፣ አሁን ወርደን መርመጥመጥን የፖለቲካል ፋሽን አደረግ ነው አንዳንዴ ቅድም ዘሪሁን ከ85 አካባቢ ከአዲስ አበባ ዩኒቨርሲቲ ሲባረር አብሮት የተባረሩ ግብረ አበር ነበሩት ቲንክ ምንዳር ያለው ዘውዴ ባንዳነትን ዲፋይንስ ሲያደርገው ብዙ ዲፊኒሽኖች አይቻለሁ እንደሱ ያስቀመጠው ሰው ባንዳነት ምን ይላል ትልቅ ሆድና ትንሽ ጭንቅላት ያለው አውሬ ነው አውሬነት ነው ይላል እና የዛች ትንሽዬ ጭንቅላት ትልቁ ሀሳቧ ያንን ትልቁ ሆድ መሙላት ነው ይላል። አሁን ሀገራችን ውስጥ በጫካሚር መጠመጠውንም መጠመጠው ነው በበረሃ ምንከራተተውም ካየኸው ትልቁ ህልማቸው ያቺን መቀመጫ ሄዶስ የስልጣን መንበር ላይ ማድረስ ነው። አትኤኒኮስት በዚህ ደረጃ ስትር መጠመጥ የሀገር መሰረተ ልማትን ታወድማለህ፣ ዜጎችን ህልውና አደጋ ላይ ትጥላለህ።